ያው እዚህ ያለን በየቀኑ ቅዳሴ ያለ በየቀኑ ቤተክርስቲያን መሄድ እንችላለን። ብዙ አማራጮች አሉ እና በእጅ ያለ ወርቅ ከመዳብ ይቆጠራል ይባላል። እና ራሳችን ጊዜ አለ ቀደምብ አለ እኔም ደግሞ ከባድ ስራ ነው ይባል ነው የምሰራው እዛ ማለት ነው ግን አለው ወደ ዘጠኝ ቤተክርስቲያናት ናቸው በዳላስና አካባቢዋ ያሉት። ዳላስ ቴክሳስ ነው የሚኖረው እንደምታውቀው። የዘጠኙንም ቤተክርስቲያን ሰንበት ትምህርት ቤት ተማሪዎችን ሰብስበን ሁለት መቶ ሰው መቶ ሃምሳ ሰው ይሆናል በአንድ ላይ ወረብ ምንድነው፣ ሽብሸባ ምንድነው፣ ዝማሬ ምንድነው፣ የቤተክርስቲያን ዜማዎች ምንድናቸው፣ ከበሮ ምንድነው፣ መቋሚያ ምንድነው፣ ጽናጽን ምንድነው እያለን ቁጭ ብለን ነበር። እንግዲህ ስራ እየሰራ ነው፣ በሰው ሀገር እየኖረ ነው፣ ግን በዛ ደረጃ ሰንበት ተማሪዎችን ዘጠኝ አብያተክርስቲያን የምናስተምሩበት የምናስጠናበት ሁኔታ ሁሉ ነበር። በቃ ይቻላል። ማገልገል ማገልገል ማገልገል ይቻል። ቤተሰቦች ጋር የነበረው ነገር እንዴት ነበር? እነሱ ወዚህ እንድትመጣ ይገፉ ነበረ ወይስ ደግሞ አንተ ራሰ ገፍተህ ነው? መጀመሪያ አካባቢ የነበረው ኳስ ደረጃ ትንሽ ከፍ ያለ እንቅስቃሴ የምናደርግ ልጆች ስለነበረን ዛ እንድንገፋ ቤተክርስቲያን ትንሽ ቤተሰብ ቆጠብ አድርጎ ወደዛ እንድናደላ አድርጎን ነበር። ስራንና አገልግሎትን እንዴት ነው ባላንስ የምታደርገው? የአሜሪካን ሀገር ሄጄ ቤተክርስቲያን ያልሄድኩበት፣ ቤተክርስቲያን ያልተሳተፍኩበት፣ ቤተክርስቲያን ውስጥ በዝማሪም አገልግሎት ያላገለገልኩበት ጊዜ አለ ብዬ አላስብም። አግብተሃል፣ ወልደሃል አደለ? ታወቀ፣ ታወቀ። ቸሩ እግዚአብሔር እንግዲህ በልጅ ባርኮላን። አሁን እዚህ ነው ያሉት አደል? አሜሪካን ሀገር ልጅ ወልደህ ማሳደግ ትንሽ ያስቸግራል። ልጆችህን አቅፈህ እየሳምክ ወልደህ ለአሜሪካ ትሰጣለህ።